ሰላም ሰላም፣ ጤና ይስጥልኝ። ወደ ተልቻት ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም በያላችሁበት ሰላማችሁ ብዝትት ይበልልኝ ወደ ቤተሰቦቼ። ዛሬም ስራ ቦታ ነው የመጣው። ከዚህ በኋላ ስራ ቦታ ነው የምመጣው። ከስራ ቦታ መዝጋት ስለሌለብኝ ነው። ምን ቢሆን ኃላፊነት ስለተሰጠኝ ስራ ቦታ ለቅቄ መውጣት አልችልም። ምንም ባለሙያ ቢኖርም እንኳን ግን መውጣት አልችልም፣ እና ለዛ ነው ከስራ ቦታ ማልወጣው። ማታ ነው ቤት የምንገባ። ማታ ደግሞ ለመቅረጽ አይመችም ይጨልማል፣ እና ከሰለቻችሁ በጣም ይቅርታ። ስራ ቦታ ላይ የደጋግሚ ከመጠው ማለት ነው። ያው ትንሽ ጫጫታው ስለሚረብሽ ነው እንጂ ሌላ እንኳን ችግር የለውም። ሲቀጥል ደግሞ ያው እነዚህን ስለምሰራው ስራ ምናምን ነግራችኋለሁ። አንድ ቀን አስረዳችኋለሁ ከዛ የምትፈልጉት ነገር ውድ ቤተሰቦች፣ አረብ ሀገር፣ ውጭ ሀገር የምትኖሩ ሰዎች ስትመለሱ መስራት የምትፈልጉ ከሆነ በደንብ እነግራችኋለሁ፣ ስለ ስራው ሁኔታ መስራት ትችላላችሁ። እሺ። እና ውድ ቤተሰቦች፣ ዛሬ ደግሞ በምን መጣሁ መሰላችሁ? አብርሽ አብርሽ እና ብርሃን አብርሽ እና ብርሃን የሰሩትን ቪዲዮ አሁን ሳይን የቆየውኝና ይህን ቪዲዮ የምለቀው ነገ ነው ይህን እየቀረጽኩ ያለ ግን ዛሬ ነው የተለቀቀለት ነው እየቀረጽኩት ያለ ማለት ነው ማለት ዛሬ ማነው ዛሬ ሮቡ ነው አይደል ሮቡ ነው እየቀረጽኩት ያለ የምለቀው ግን ሀሙስ ነው እና ምን አየሁ መሰላችሁ አብርሽ እንትና ቤት ገብቶ አብርሃም ማናት ወይኔ ጉዴ ብርሃን ቤት ገብቶ ምሳ ጠርታው ጋብዘው እዛ ሲበላ እና ስጦታ ሲሰጣጡ አየሁ አብሽ ደግሞ መረጃ አይቻለሁ፣ መረጃውን ስላሳየሽኝ አመሰግናለሁ፣ ሙሉ መረጃውን ሌላም አንቺ ካሳየሽኝ ውጭመ ሌሎች ማስረጃዎች አይቻለሁ ሲል ሰማሁ ልበል። ይገርማል፣ ግን የሰው ልጅ አንድ ነገር ልንገርን፣ ትላንት ባመሰገንኩበት አፌ ትላንት ስትሉ ሰው ነው ባልኩበት አፌ እወደዋለሁ አከብረዋለሁ ባልኩበት አፌ ዛሬ አንተን ስማጠርሽት አልፈልግ። ምክንያቱም አንተ ተሳሳትክና አንተ የራሴን ሕሊና አጣህና፣ እኔ ሕሊኔን አላጣም። እኔ የራሴን አላጣም። በማንነቴ ነው የምንቀሳቀሰው። አንተ ስለዋሸህ እኔ አልዋሽም። ምክንያቱም ትላንት ጥሩ ነህ ብዬ ዛሬ መጥፎ ነህ ብዬ አላሽም። የሰራው ስራ ልክ ባይሆንም ማለት ነው ያንተን ስመጣት አልፈልግም። ዛሬ አከብርሃለሁ እና በጣም ያሳፍራል። አፍሬ ይባሃለሁ። በነገራችን ላይ በጣም አፍሬ ይባሃለሁ። ውድ ቤት ሰዎች በአብርሽ በጣም ያፍር በጣም ማለት ነው። እንኳን እኔ እናንተም እንዳፈራችሁ አልጠራጠርም። እንዳዘናችሁም እንዳፈራችሁም ወር እንኳን አልሞላንም እኮ ለሳምንት ምናምን ቢሆን ነው አደለ? እንደ እንዴት እንደዚህ ይደረጋል? ማለት እኔ የገረመኝ ነገር እኔን ትቶ እሷ ጋር መሄዱ አይደለም። እኔን ትቶ እሷ ጋር መሄዱ አይደለም፣ መብቱ ነው። መሄድ መብቱ ነው። እንኳንም ሌላ ግንኙነት የለን እንጂ እቃጠል ነበረ። ሌላ ግንኙነት ኖሮን ቢሆን ኖሮ በጣም ነበር የምቃጠለው። ከእንደዚህ አይነት ሰው ጋር ሌላ ነገር ኖሬ ቢሆን ነው። እና ምንም ነገር ስለሌለኝ ምንም ሳልጀምር ስለሆነ የሄድኩት፣ እግዚአብሔር ይመስገን፣ በሱ ደስተኛ ነኝ። ያናደደ ነገር ምን እንደሆነ ታውቃለህ? ምን እንደሆነ ታውቃላችሁ? ውሸቱ ሌላ ማስረጃም አይቻለው ማለት ምንድን ነው? ምን አይነት ማስረጃን ያየህ? እስኪ ነገር አይበናት። ለምን ለኔ ያልነገርከኝም በውስጥ ምን ማስረጃ እንዳየህ? ነው፣ ተመልካችን ለማሳመን ነው ይሄንን ያደረከው ወይስ እኔን ነው ፕራንክ እያደረጋችሁኝ ያላችሁት? እዚህ ጋር ግልጽ እንድታረጉልኝ የምፈልገው እኔን ነው ፕራንክ እያደረጋችሁኝ ያላችሁ ወይስ ተመልካችን? ለምንድን ነው እኔን በውስጥ ለምን አልነገርከኝም? ሌላ ማስረጃ እንዳገኘህ፣ እስኪ ምንድነው ማስረጃው? እስኪ አደባባይ ላይ አወጣው እስኪ ሚዲያ ላይ አወጣው እና ልዋረድ። እውነቴን ነው። ስለዚህ ማስረጃ ካገኘህ እስኪ አደባባይ ላይ ያወጣና ልዋረድ፣ አዋርደኝ። ለቤተሰቦች ሰዎች ያሳይና እንደ ቤተሰቦች እርግፍ አድርገው ይተው። ይሄ ልዋረድ ችግር የለውም። ግን ምንም ስለሌለ ምንም አታደርግም ምንም አታደርጉም እና ችግር የለውም። ማብሽ ይሄን ስለ ለምን ተዋሻለ ነው፣ ዝም ብለ በደፈነው ነው። በቃ እሷ ጥለኝ ሄደች፣ ከእሷ ጋር መቀጠል አልችልም፣ ሌላ ሕይወት መጀመር ፈልጋለሁ፣ ከእሷ ጋር መሆን ፈልጋለሁ። እንግዲህ የድሮ ፍቅር ነበራችሁ ማለት ነው። አሁን እንደተረዳሁት ከሆነ በዚህ ፍጥነት ከሷ ጋር ምሳ፣ ግብዣ፣ ስጦታ ምናምን ከደረሳችሁ ሌላ የሚሰድ ምክንያት አለ ማለት ነው እና ከእኔ ልቅስ ያመንካት እሷን ነው ማለት ነው። ያሁሉ አፈቅርሻለሁ፣ ያሁሉ ልቅሶ፣ ያሁሉ እንባ፣ ያሁሉ መማፀን፣ ያሁሉ ልመናኔ አንተ ለማድረግ የነበረው ነገር ውሸት ነው ማለት ነው። ይቅርታ ቤተሰቦች፣ ከስተመር ያው ሱቅ አይደለም ከስተመር መጥተው ነው። አሁን 11 ሰዓት ምናምን ስለሆነ መሽቷል ብዬ ነው ቀረጻ የጀመርኩ የነበርና። እና አብርሃም፣ ያ ሁሉ ውሸት ነበረ፣ ያ ሁሉ ወሬህ፣ ያ ሁሉ ፍቅርህ የውሸት ነበር ማለት ነው። ይገርማል። ግን በዚህ ልክ ሰው የውሸት ያፈቅራል እንዴ? ያ እስኪ ቤተሰቦች ንገሩኝ። በዚህ ልክ ሰው ሰውን ያታለላል እንዴ? ማለት ለምን ያስፈለገ ያስፈልገ ከኔ ጋር እንድትሆን ምናምን አይደለም። በፍጹም አላደርገው ብሞት ይሻለኛል፣ ብሞት ማለት ነው። ምክንያቱም አፍቅሮ አፈቀርኩ ብሎ አስቦ በዚህ ልክ መጠራጠር፣ በዚህ ልክ አለመተማመን፣ ጭራሽ ደግሞ ከጠላቱ ጋራ የጠላቱ ናም ነው ማለት ነው ሄደው ቀላቶ ጋዬ ሌላ ሰው ቢሆን እኮ ችግር የለውም። ግን ምን ስታደርገን እንደነበረ እኛ ብቻ አይደለም ቤተሰቦችም ያውቃሉ። ከካሜራ እንኳን የደበቅናቸው ስንት ነገሮች አሉ። ስለሷ ቤተሰብ እንኳን የማያውቁት ስንት ነገር ያደረግችናል። አይደል እንደ ያው ሁሉ ረስተህ በአንድ ቀን ያው ስማአሙልድ እግዚአብሔር ይመስገን። እግዚአብሔር እንደሚወዳኝ የተረዳሁት ሲጋግን፣ ዛሬ ይህን ቪዲዮ ሳይ የተረዳሁት ነገር እግዚአብሔር እንደሚወዳኝ ነው እግዚአብሔር እንደሚወደኝ የተረዳሁት ምክንያቱም ከእንደዚህ አይነት ሰው ጋር እንኳን ማልቀጥኩ ፈጣሪ እንደ ሌላ ነገር ቢኖረኝ፣ ሲቀጥል ደግሞ ከእንደዚህ ቆይቼ አንድ ዓመት ምናምን ጊዜ ካጠፈው በኋላ ይሄን ነገር ብሰማ እንደዚህ አይነት ሰው ነህ እንደውን ባቅ ማለት እንደዚህ ብት ለመለየትም ሌላ ነገር ለመወሰንም ብትደርስ ምን እንደመሆን አስባችሁትም ግን ያው ምንም ችግር የለውም። ምንም ችግር የለውም? አሁንም፣ ሳይቃጠል በቅጠል የሚባለው ተረት ዛሬ ደርሷል። በጣም ነው የማመሰግን፣ በጣም አድርጌ አመሰግናለሁ። ምንም እንኳን አምኜህ ከልቤ አምኜህ እና ከልቤ ተቀብዬህ ቢሆንም ያው ውስጣችሁ ነገር ይጎዳል ሴቶች ላይ ከልባችን አምነን ስለመሆነ የምንቀርበው የሆነ ነገር ይጎዳል። አልጎዳም፣ አልተጎዳሁም አልልም። በጣም ነው ያዘንኩ። በጣም ማለት ነው ቪዲዮውን ሳይ በጣም ነው ያዘንኩ። ራሴን ተቆጣጥሬ ነው እያወረ ያለ ግን ምንም ችግር የለውም። ከእንደዚህ አይነት ሰው ጋር ተቃጥዬ ስቃጠል ከምኖር ለዛሬ፣ ለአንድ ሳምንት፣ ለሁለት ሳምንት ተጎድቼ ቢያልፍልኝ ይሻለኛል። እና ብርሃን ደግሞ አይ ወንድ የለም እንደ ባገርሽ እንዴ ምን ነሽ ነው እኮ ፍቅር አይባልም በነገራችን ላይ ፍቅር ነው የምትይው። ይሄ እንደዚህ አድርገሽ አሁን ለአንቺ ቢሆን ብትወስጂው ይመችሻል ማለት ደስተኛልሽ ከሆነ ሰዓት በኋላ ህሊናሽ ውስጥ ሰላም ይሆናል

ያላቸው ፕሪማኬር ነበር። ሰው የሚፈልጋት እችን ነው።

ይቅርታ ይቅርታ ይቅርታ። አዋጋይስ ቤተሰቦች በዛውም እያያችሁ ብዬ ነው እንጂ መዝጋት አልተኝ አይደለም። ዘግቸው ነበረ፣ እንደገና የከፈትኩት የምሰራውንም በዛው ታያላችሁ ብዬ ነው። ከተዘራ በኋላ በእንትን ቢታል የለበት ማለት ነው። ፀሐይ በሶስተኛ ቀኑ ከተዘራ በሶስተኛ ቀኑ እና ቤተሰቦቼ ሰዎቼ፣ አስደነገጠኝ እኮ ምንድን ነው ብዬ ይቅርታ። በጣም ምን ላይ ነበር? እና ወደ ቤተሰቦቼ ይቅርታ፣ ከረበሽኳችሁ ይቅርታ። እኔ ቁርጥ ገጭ ጋር እንዳይል ብዬ ነው፣ በዛውም ታዩታላችሁ ብዬ ነው ይሄን የሚያስገባውት እና አብርሃም በጣም አዝኝ ከኋላው በጣም አስከፍታኛል እውነት ለመናገር በጣም አስከፍታኛል ብርሃን ደግሞ ወደት የሰይጣን ስራ ነው። ምሳሌና እግዚአብሔር ዲሽን ሰጥሻል አትጠራጠሪ፣ አትጠራጠሪ። ለዚህ ምላሽሽ በአጻፈው እግዚአብሔር እንደሚመለስልሽ በደንብ አድርጌ እርግጠኛ ነኝ። ምክንያቱም እሱ እንደኛ አይደለም፤ እግዚአብሔር እንደሰው አይደለም።

ወንድ የሌለ ይመስል በሀገሩ በሰው እንትን ላይ ፊት ጣልሽ ደርስሽ። በጣም እና ይመ ይመችሽ በቃ እኔ ለአንቺ እንደዚህ አይደለም ያሰብኩት የነበረ። አንቺን ለማገዝ ሞከርኩ እንጂ እንደዚህ መጥፎ ነገር ምንም አላሰብኩም ነበር። እንደዚ አድርገሽኝ እንኳን መጥፎ ነገር አላሰብኩም ነበረ እና ችግር የለውም። ባንቺ አልፈርድብሽም። አንቺ ልክ ነሽ፣ የምትፈልጊውን ለማግኘት ጎበዝ ነሽ፣ አርገሻል። የምትፈልጊውን ነገር አግኝተሻል፣ በጣም ጎበዝ ነሽ። በሰይጣናዊ ስራ ባይሆን ኖሮ ጥሩ ነበረ። የምትፈልጊውን ነገር ለማሳካት ጎበዝነትሽ ጥሩ ነው፣ ግን በሰይጣናዊነት አይደለም። እንደዚህ በዚህ ነገር ባትጂ ጥሩ ነበረ። እግዚአብሔር መልካም እንዲያደርግልሽ ማለት ነው። ከዛ ውጭ ደግሞ አብሬሽ እንደቃ ለዚህም ለዛም እንትን አትበል ለራሴ ክብር ይኖረ ለራሴ ክብር ሰጥ፣ ሰዎችን ይንቋል። በእውነት እውነት ነው። በጣም እንደዚህ የኔን ፍቅር ባወራን እንደበት ባንዴ ሌላ ነገር ይዛ ስትመጣ ያስጠላል። ለራሴ ክብር ቢኖረ ጥሩ ነበረ። ለነበረን ጊዜ ከልብ አመሰግናለሁ። የውሸትም ቢሆን ከልብ አመሰግናለሁ። ምንም እንኳን የውሸትን ቆይታ ቢኖረንም። በስተመጨረሻ የሰው ልጅ ማንነቱ እየተገለጠ ይሄዳል እና መታገስ አቃተህ፣ እኔን መጠበቅ አቃተህ፣ እኔ እስክመጣ ድረስ መጠበቅ አልቻልክም። ስለዚህ ያለ አማራጭ ከሌላ ሴት ጋር መጀመር ነው። ይሄን በቃ መልካም ነው፣ ይመቻችሁ። እኔም የራሴን ህይወት እንድጀምር፣ የራሴን ህይወት እንድቀጥል ስላደረጋችሁ እንከለ ባመሰግናለሁ። እንኳንም ከዚህ በላይ ያልተጫወታችሁብኝና በዚህ ልክ ትታለላለህ በዚህ ልክ እንደዚህ አይነት ሞኝ ማለት እኔ ምን እንደምልህ አላውቅም እኮ ነገር መናገር አልፈልግም። ግን እኔ አስተሳሰብህ በዚህ ልክ ነው ብዬ ግን አንድ ድብቀን እንደው 0.5 እንኳን አስቤ አላውቅም። በጭራሽ ለሰከንድ እንደው ለማይክሮ ሰከንድ እንኳን እንዲህ አይነት አስተሳሰብ ይኖርሃል ብዬ አስቤ አላውቅም ነበረ። ግን የሰው ልጅ አይታወቅም። ለካ ለካ አይታወቅም። እና አውቅ ያለው ይመቻችሁ፣ መልካምን ሁሉ መኝላችኋለሁ። ያዝልቅላችሁ እንግዲህ ምንም ማለት አይደለም። መልካምን ሁሉም መኝላችኋለሁ። መልካም ፒዎት፣ መልካም የፍቅር ጊዜ ይሆንላችሁ። አመሰግናለሁ። እንግዲህ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ እንድታበረታቱ ስለ በአክብሮት እጠይቃችኋለሁ። ቤተሰቦቼ እናንተ እንዳትከዱኝ አረራ በያላችሁበት ሁላችሁም ሰላማችሁ በዚች ይበልልኝ። እግዚአብሔር አምላክ ኢትዮጵያን ይባርካት። ኢትዮጵያን ሰላሟን ያብዛው። አማራ ክልል ላይ ያለው ሁሉም ላይ ያለው ሰላም ትርምስ ምት ወጥቷልና እግዚአብሔር አምላክ ሁሉንም ሰላም እንዲያደርግልን ምኞቴ ነውና ቤተሰቦቼም፣ በእያላችሁበት እግዚአብሔር ይጠብቃችሁ። ሰላማችሁ ይብዛልኝ። አብዛውባችሁ መሰለኝ። በጣም አከብራችኋለሁ፣ ወዳችኋለሁ። ቻው ሰላሙን ሁሉ